በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ሚያዝያ አስር አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ሚያዝያ አስር በዚች ቀን የታላቅ አባት አባ ዕብሎ ረዲ ቅዱስ ይስሐቅ አረፈ። ይህም ቅዱስ ሲሆን ዓለም ተድራ ደስታውን፣ ምቾቱን፣ ጣዕሙን ጥጦ ወደ አስቀጢስ ገዳም መጥቶ መነኰሰ። አባ ዕብሎም ረድ ሆኖ ሀያ አምስት አመት ሲያገለግለው ኖረ። ስጋውም እስኪ ደርቅ ድረስ ስጋውም እስኪ ደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጸሎትና በቅዳሴ ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስክፈጸሙ ሁለት እጆቹ የኋሊት ታሰረው ራሱን አዘን ብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚያች እለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋራ መነጋገር ከፈለግ ሰው ጋራ ለምን አትነጋገርም ብለውጥ በጠየቁት ጊዜ እንደሚገባ ለሁሉም ጊዜ አለው ብለው መለሰ። እረፍቱም በቀረበ ጊዜ በረከት ከእርሱ ልቀበሉ እና በጸሎቱም ልማጠኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ? ብለው ጠየቁት። እሱም ከሰይጣን እንጂ ከሰው የሚሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲህ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተ እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብለው መለሰ። ይህ አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚህ ከኋላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቶም ከኛ ጋራ ለዘላለም ትኖር አሜን። አባ ገብርኤል በዚህች ዕለት ከአባቶች ሊቀ ጳጳሳት አስበኛ የሆነ አስረኛ የሆነ እስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህ ቅዱስ የምስር ሀገር አለቃዎች ከሆኑት ከልጆቻቸው ውስጥ ነው። በግብፅስ ባለች በቅዱስ መርቆሮስ ቤተክርስቲያንም ድቁና ተሾመ። አዋቂና ጥበበኛም ስለሆነ ጻፊ ሆኖ ብዙዎችን መጻሕፍት ጻፈ፣ የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በለው ያደረች ሶራዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበር። አረጋዊያን መነኮሳት እና ጲስቆጶሳት ወደ እሱ ተሰብስበው ለዚያች ለከበረች ጵጵስና ሹመት ማን እንደሚሻል ይገልጥላቸው እና ይነግራቸው ዘንድ ለመኑት። እርሱ የታይሮክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱና ጲስቆጶሳቱ በዚህ ወደው ተሰማሙ። ከአመተ ሰማይታት በመቶ ዓመት የካቲት አንድ ቀን ይዘው ልቀጳጳስና ሾሙት። ወደ አስቀጢስ ቀዳም በሄደ ጊዜ መታመንን ጨመረ። ይቺ በባስሎስ ቅዳሴ ፍጻሜ ከመለከቱ ጋር አንድ ሆነ የምትል ናት። መለኮቱ ከተስቤቱ ተጨመረ ብሎ እንዲህ እንዳያስብ ነኮሳቱ ስለተጠሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይህች ቃል ከመቀጠላት ያለመለያየት ያለመጨመር እና ያለመደባለቅ ከምለው ጋራ ተሰራች። በበጎ አቀባበልም ተቀብለዋት እስከዚች ቀን ጸንታ ኖረች። በሹመቱ ወራትን ብዙዎች በጎ ስራዎች ተሰረው ሙታንን በቤተ ክርስቲያን ውስጥ እንዳይቀበሯቸው በብዙ ጊዜ የተከለከለ። ሁለተኛም እቁባቶችን በእነርሱ ዘንድ ያኖሩትን ወጥተው እንዲሰዶ አወገዘ። ይህ አባት ስለ ሙታን ርስትና ስለሌሎችም ስራዎች የህግና የህግና የስርአት መጽሐፍን ደረሰ። ከቤተ ክርስቲያን መጻሕፍትም ብዙዎችን ተረጎመ። በዘመኑም ሀምሳ ሶስት ኢጲስቆጳሳትና ብዙ ካህናትን ሾመ። ነገር ግን ክሳቸው አንድ ሰላት አላ ድንኳን አልተቀበለም። የግብጽ ንጉስም በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንደጠበቀው ሰላዮቹን በላዩ አኖረ። ጻፎችና ሹሞች ከህዝቡም ታላላቃዎች ከህዝቡም ሆነ ከአብያተ ክርስቲያናት ወይም ከገበሬዎች ምንም ምን እንዳልወሰደ ባወቀ ጊዜ፣ ስለዚህ ሶስት መቶ የወርቅ ዲናር ሰብስበው ስለ እነርሱ ለንጉሱ ሰጡት። የዕረፍቱም ጊዜ ሲቀርብ እግዚአብሔር ትሩፋቱንና ጽድቁን ለሰው ሊገልጥ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳት ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም ወንግሎችን መስሎ መስቀሎችን እና ማይጥንቶችን በእጆቻቸው ይዘዋል። እንዲህም አሉት እኛ ልንጎበኝህ መጣን ከአመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከእኛ ጋር እንወስዳለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳትና ኢጲስቆጶሳት ለካይናትም እንዴት እንዳየ ነገራቸው። ከደወም ዳነህ ከአመት ፍጻሜም በኋላ ጥቂት ታመመ። አስቀድመው ወደ እርሱ መጥተው የነበሩት ካይናትና መነኮሳት ደግሞ አያቸው፣ ሰላምታም ሰጡት። ከእነርሱም ጋር ደስ አለው። በዚያን ጊዜም ነፍሱን በእግዚአብሔር እጅ ሰጡት፣ በሰላም አረፈ። ወንጌላዊ በወንጌላዊ ማርቆስ ወንበር አስራ አራት ዓመት ከኖረ በኋላ ነው። በረከቱም ከኛ ጋር ለዘላለሙ ትኖር አሜን። ሚያዝያ አስር ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ይስሐቅ ገዳማዊ የታላቁ ዕብሎይ ደቀ መዝሙር፣ አባ ገብርኤል ሊቀ ጳጳሳት። ወርሐዊ በዓላት፦ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሃገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ አቡነ መልክዐ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት ዕሌኒ ንግስት፣ ቅዱስ ዕፀ መስቀል። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋህ እንድትሆኑ እወዳለሁ። የሰላም አምላክ ሰይጣንን ከእግራቸው በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ሮሜ 16 19 ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቦት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋት መላእክትን ያሳስብ በችግር ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ጽሙዳን ደናግል፣ እንዲሁም ደጋጋዎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ ተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህልና ያዳመጠ በደለኛን ሁሉ የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ አንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።